አዲስ ዓለም ጌታነህን በተመለከተ አሁን ላይ እየወጡ ያሉ መረጃዎች አሉ። አሁን ላይ በሚዲያ ብዙም እየታየች ያልሆነችው አርቲስት አዲስ ዓለም ጌታነህ አብዛኞቻችሁ እንደምታስታውሱት ከዚህ ቀደም እንግዲህ እስር ቤት ለ21 ቀን ገብታ እንደነበረ የሚታወስ ነው። ከእስር ከተፈታች በኋላ ግን በሚዲያም ሆነ በሌሎች ስራዎች ላይ ብዛም እየታየች አይደለም። አሁን እንደ አዲስ ግን ስሟ የተነሳበት ምክንያት በጥሩ ሁኔታ ነው። መጥፎ የሚባል ነገር አይደለም። ምክንያቱ ደግሞ ወደ ቀድሞ የፍቅር ህይወቷ ተመለሰች የሚል ዜና ነው። በሚዲያ ላይ ወታ የተናገረችው ነገር ስለ ፍቅር ግንኙነቷ፣ ከዚህ በፊት ብዙዎችን ያስከፋ ያሳዘነ፣ በጣም ልቧ የተሰበረበት ጉዳይ እንደሆነ ይታወቃል። ና እሷም እንግዲህ ትልቁ ቅድሚያዬ በሁሉም ነገር አጋሬና ደህንነቱ የተጠበቀ ቦታ ይሆናል ብላ የምታስበው የጋብቻ ህይወቷ እንዳልቀጠለ ገልጻ ነበረ በጥልቅ እወደዋለሁ። በሙሉ ልቤ አከብረዋለሁ። ያለምንም ቅድመ ሁኔታ እደግፈዋለሁ። የእሱ ህልሞች የራሴን ያህል ይጠቅመኛል። እናም በእያንዳንዱ ፈተናና ድል ከጎኑ እቆማለሁ። በሙቀት በሰላምና በሳቅ የተሞላ ቤት እፈጥራለሁ። እሱ ዋጋ ያለው የሚሰማበትና በጥልቅ የሚወደድበት ቦታ ፍቅራችን ከጊዜ ወደ ጊዜ እየጠነከረ እንደሚሄድ በማረጋገጥ በየቀኑ እሱን በቃላት ብቻ ሳይሆን በተግባርም እመርጠዋለሁ፣ ያልኩለት ከራሴ በላይ የምወደው ፍቅረኛዬ ከርቶኛል ስትል ከዚህ በፊት መግለጿ ይታወቃል። አሁን ደግሞ ከሱ በፊት ከነበረ ጓደኛዋ ጋር ድጋሜ ወደ ፍቅር መመለሷ እየተዘገበ ይገኛል። ይሄም እንግዲህ በቅርብ ጊዜ ወደ ጋብቻ ይገባሉ፣ ድጋሜ ፍቅራቸውን ያድሳሉ ተብሎ እየተጠበቀ ይገኛል። ብዙ ተከታዮች ያሏት በርካታ ማስታወቂያዎችን እየሰራች የምትገኝ፣ እንደዚሁም በብዙ ፊልሞችና ድራማዎች ላይ የምትታወቀው አዲስ አለም ድጋሜ ወደ ስራዋ እንድትመለስና የፍቅር ህይወቷም ተስተካክሎ ጥሩ ነገር እንዲገጥማት እንመኛለን። አርቲስቷ እንግዲህ ቀደም ብዬ እንዳልኳችሁ ትላልቅ ድርጅቶችን አምባሳደር በመሆን ሞዴል በመሆን ታስተዋውቃለች። ከደረሰባት እስር በኋላ ብዙም ወደ ሚዲያ እየወጣች አይደለም። ምናልባት ገና በቅርቡ ነው በኢንስትግራም አካውንቷ ላይ እንኳን ፎቶዎችን እየለቀቀች የምትገኘው። ልክ ነው ወደ ሚዲያ ብዙም መብዛቱ አሁን ላይ ያን ያህል አስፈላጊ ባይሆንም ምክንያቱም በሚዲያ መሰልቸት ይመጣል። ብዙ ጊዜ በሶሻል ሚዲያ መታየቱ ብዙም ተመራጭ አያደርግም። ይሁን እና ግን እሷ ደግሞ ማስታወቂያዎችን ስለምትሰራ እንዳልኳችው የብዙ ድርጅት አምባሳደርም ስለሆነች የግድ ቢያንስ በወር አንድ ሁለት ጊዜ በኢንስትግራም አካውንቷ ላይ የሚሆን በሌላ የሶሻል ሚዲያዎች ላይ መታየቷ አይቀሬ ነውና ለዛ ምክንያትም ይመስላል አልፎ አልፎ ብቻ የምትከሰተው አዲስ አለም። አሁን ግን ከዚህ ከፋሲካ በኋላ በሰርግ እንደምትሞሸር የውስጥ አዋቂዎች እየተናገሩ ይገኛሉ። ጓደኞቿ ማለቴ ነው። እንኳን ደሳለሽ እንኳን ለዚህ አበቃሽ ማለት እንወዳለን። አድናቂዎቿ፣ እሷን የምትወዷት በሙሉ ለዚህ ትልቅ ክብር በመድረሷ እንኳን ደሳለሽ እንኳን ለዚህ ያደረሰች ልትሏት ትችላላችሁ። በኮሜንት በላይክ ደስታችሁን ልትገልጹላት ትችላላችሁ። አግዟት፣ አበረታቷት፣ ወደፊት እንድትመጣ ተሰብራ እንዳትቀር። እንግዲህ ይህች አርቲስት ትልቅ አቅም ያላት፣ ትልቅ ፖቴንሻል ያላት ተዋናይት እንደሆነች ሁላችንም እናውቃለን። የወሊሶዋ አዲስ አለም እንኳን ለዚህ አበቃሽ በድጋሜ ማለት እንወዳለን።